ለተቃዋሚዎቹ ራሱ በህይወት መኖር ሲባል አብይ አህመድ ስልጣን ላይ መቆየቱ ያስፈልጋቸዋል። አራት ኪሎ መግባት አይደለም፣ ስልጣን መያዝ አይደለም፣ ስልጣን መቆናጠጥ አይደለም። አንድ ፍኝ ወደፊት መራመድ የሚችሉ ሰዎች አይደሉም። የትግራይ ወጣቶች ወደ ትጥቅ ትግል ገብተዋል። ጥቂት የማይባል ቁጥር ያላቸው ተጋሩ ወጣቶች በረሃ ወርደዋል። በረሃ የወረዱት ደግሞ ትናንት በረሃ ወርደው ህይወቱን ያስቀጠሉለትን ህወሓት የሚባል ድርጅት ህይወቱን ለማቋረጥ ነው። ትግራይ ተሰጠር እያሉ ለሚያሳዩት እንኳን ባንዲራ ያልታመኑ ሰዎች ሆነው ትግራይን ከክልልነት ወደ ዞንነት አውርደው ለሻዕቢያ የሸጡ ጨካኞች ናቸው። አደለም ከትግራይ ወጣት አደለም ከሆነ በስልጣናቸው ከመጣባቸው እትብታቸው ከተቆረጠ ከገዛ እናታቸው ጋር የሚታከሱ ፍጡራን ናቸው። ከደም ውጭ የማይታያቸው ዋሪየሮች የጦር ሰው በዓለም ታሪክ እንደ ቲፒኤልኤፍ አይነት የደነዘዘ ድንቁር ያለ ድርጅት ያለ አይመስለኝም። ጥሎት የሄደውን ወንበር በመናፈቅ እዚህ ሁሉ አዙሪት ውስጥ የገዛ ህዝቡን የጨመረ የከተተ ያለ አይመስለኝም። የተራመደ ይንሻፈፋል። ቀጥ ብሎ ላይራመድ ይችላል። በጣም ብዙ ችግሮች ኖሩበት ይችላል። ከነ ችግሮቹ ግን ለኢትዮጵያ መቀጠልና መቀጠል በዚህ ሰዓት ከባዱን እሳት እየተለበለበ ያለው ፓርቲ ብልጽግና ነው። ይህንን እድል አሳልፈን አንሰጥም። የመጣልንን ንጋት አሳልፈን አንሰጥም። የመጣልንን ብርሃን ለእናንተ የምንሰጥ ሞኞቹ አይደለንም። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? ይህ ዮሐንስ ኮርነር ነው። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል። ዛሬም ልታዊ ፖለቲካዊ ጉዳዮችን እያነሳን ሀሳብ እንለዋወጣለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እየበዛን ነው፣ እየሰፋን ነው። አሁንም የበለጠ እንሰፋና እንድንበዛ ላይክ፣ ሼር ሰብስክራይብ እንዲሁም ደግሞ ኮሜንት በማድረግ አብራችሁ እንድትቆሙ እንጠይቃለን። በቅርቡ ወደ ላይቭ ስርጭታችን ድንጨምር እነዚህ እንደቀላል የምናደርጋቸው ነገሮች ለዩቲዩብ ኢንጌጅመንት ከፍተኛ የሆነ ጠቀሜታ ስላላቸው እሱን ተረጉ ዘንድ ታላቅ ትህትና ጠይቃለሁ። ስልጣኔን ለቅቄአለሁ የምትጠብቀው የዐብይ ቃል፣ በትግራይ የተጀመረው የትጥቅ ትግል፣ የህወሓት የጦር ዝግጅት፣ ይህንን የምንፈትሽ ነው የሚሆነው። ሶማሊያ አልሸባብ እጅግ ከፍተኛ በሆነ እና በተጠናከረ መልኩ እየፈተናት ነው የምትገኘው። ሐሰን ሼክ መሐመድ ተኝተው ማደር አልቻሉም። አልሸባብ በእጅጉ ተጠናክሯል። ጠቅላይ ሚኒስትር አብይ አህመድ የዲፕሎማሲ መልህቃቸውን ከባባ ኤርዶዋን ሀገር ተርኬ ላይ ቆመው ወደ ሶማሊያ ጥለው ሐሰን ሼህ መሐመድ ጋር የመግባቢያ ሰነድን ተፈራርመው ወደ አዲስ አበባ በመጡ ማግስት ሐሰን ሼክ መሐመድም ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በተወያዩበት ወቅት አሁን ሶማሊያን አልሸባብ በእጅጉ እየፈተናት ነው። አልሸባብን እጅግ ባልተለመደና ባልተጠበቀ ሁኔታ ማናስታጠቀው የሚለውን እንግዲህ መልሱን ለእናንተ ትቼዋለሁ። ከእንግዲህ ብር ብለሽ በምታርፊበት ሁሉ አንቺም አጃቢ እንዳለሽ የእኔም አውራዎች አሉ። እንዳለ ቴድሮስ ታደሰ። የሂሊዮፖሊሱ አለቃ፣ የግብፁ ጌታ አልሲሲና ወዲ አፎም ከዚህ ጀርባ እጃቸው እንደማይታጣ የቀጠናዊ የፖለቲካ ተንታኞች ያነፈነፉት የመረጃ ምንጭ ይጠቁማል። አራት ኪሎ ስራውን በአግባቡ እየሰራ ነው። ይህ በእንዲህ እንዳለ ኢትዮጵያ ታሸንፋለች ይበንዲ እንዳለ ኢትዮጵያ ታሸንፋለች። የቪላ ሶማሊያ ሰዎች በጣም እንደው ሲያርጓቸው ነበር። የኃይል ሚዛን በቅጡ አልሰሩም ነበር፣ አልሆነም። እጅግ በሚገርም ሁኔታ ደግሞ የቭላድሚር ቭላድሚሮቪች ፑቲን ሀገር አባት ሀገር ሩሲያ በበርበራ ወደብ መልህቋን ልትጥል ግስጋሴዋን ጀምራለች። ያዋከቡት ነገር ምራፍ አያገኝም። ፍቅሬ ፍቅሬ በዝቷል እኔ አላማረኝም ያልናቸው ወዲያፎምና ሐሰን ሼህ መሐመድ በጥሞና በጥሞና የሚመለከቱት ጉዳይ የገጠማቸው ይመስላል። ሶማሌ ላንድስ ቀጣይ ጣፈንቷ ምን ይሆናል? የኢትዮጵያ መልህቅስ በርበራ ላይ እንዴት ይጣላል? የሰርጌይ ላቭሮቮ ሀገር ሩሲያ በጌዲዮን ጢሞቴዎስ በኩል በሚመራው የኢትዮጵያ ውጭ ጉዳይ ሚኒስትር በኩል በርካታ ጉዳዮችን መስማቷን የሰማነው ነው። የኢትዮጵያን የባህር በር ጥያቄ እንደምትደግፍም ድምጿን ከፍ አድርጋ መናገሯን አንዘነጋውም። ምዕራባውያኑ የፈተኗት፣ አሜሪካዎቹ አደጋ ደቅኖባት ባት የነበረችው፣ በዩክሬን ጦርነት እየተፈተነች ያለችው አባት ሀገር ሩሲያ አሁን ወደ በርበራ ጉዞ አንጀምራለች የትዝታወልዴ ልጅ የአባ ፊት አብራ ክፋይ የአራት ኪሎ አለቃ ሎሬቱ አብይ አሕመድ አሊ ኮሎኔሉና ወታደሩ ልጅግር ጠቅላይ ሚኒስትርስ የኢትዮጵያ ነጣፈን ታይዘው በቀይ ባህር ላይ መልህቃቸውን ይመጣላቸው ጉዳይ እውን መሆኑ የሚቀር ይመስላችኋል? እኔ አልመሰለኝም ብቻችን እንዲህ ከተንደረደርንበት ዘንዳ ወደ ዕለቱ አበይት ጉዳያችን እናልፋለን የኢትዮጵያ ተቃዋሚና ፖለቲከኞች የሚናፍቁትና የሚጠብቁት አንድ ውድ ቃል አለ ከአራት ኪሎ እንዲሰማ ጆሮቸውን ሰቅዘው እየናፈቁት ያለ ስልጣኔን ለቅቄአለሁ ከማ ከአብይ አህመድ ምን ሊያደርጉ አራት ኪሎን እንደ ቅርጫ ሊቃረጡት ግን አራት ኪሎ ይህንን የሚያደርጉበትን ሁኔታ እያመቻቸላቸው ነው ወይ የሚለውን ስንመለከት እኔ አይመስለኝም፣ አይመስለኝም፣ አልመሰለኝም። ለምን በሉኝ። ኢትዮጵያ ውስጥ ለኢትዮጵያ መቀጠል ብቻ ብቻ ሳይሆን ለተቃዋሚዎቹ ራሱ በህይወት መኖር ሲባል አብይ አሕመድ ስልጣን ላይ መቆየቱ ያስፈልጋቸዋል። የአብይ ሐምድ ስልጣን ላይ መቆየት ለነሱ ምርጫ የሌለው አማራጭ ነው። ሌላውን ተውት ለመኖር ሌላውን ተውት በህይወት ለመቀጠል ሌላውን ተውት በልቶ ለማደር የአብይን ስልጣን ላይ መቆየት በእጅጉ ይናፍቁታል፣ በእጅጉ ይፈልጉታል። ጠቅላይ ሚኒስትሩ ስልጣኔን ለቅቄአለሁ ውሰዱ ቢላቸው እንኳን አራት ኪሎ መግባት አይደለም፣ ስልጣን መያዝ አይደለም፣ ስልጣን መቆናጠጥ አይደለም፣ አንድ ፍኝ ወደፊት መራመድ የሚችሉ ሰዎች አይደሉም። ለምሳሌ ብዙዎች የአራት ኪሎን መንግስት ስልጣን መቀማት ይችላል ብለው የሚያስቡት ኃይል አለው ብለው የሚያስቡት ኃይል ቲፔሌፍ ነው። ቲፔሌፍ ተንኮታክቶ ተንኮታክቶ ችግሩ ውስጥ ገብቷል። እጅግ በሚያስገርም ሁኔታ የትግራይ ወጣቶች ወደ ትጥቅ ትግል ገብተዋል። ጥቂት የማይባል ቁጥር ያላቸው ተጋሩ ወጣቶች በረሃ ወርደዋል። በረሃ የወረዱት ደግሞ ትናንት በረሃ ወርደው ህይወቱን ያስቀጠሉለትን ህወሓት የሚባል ድርጅት ህይወቱን ለማቋረጥ ነው። የአፍሪካ ፖለቲካ ማሳያ፣ ለሌሎቻችንም መማሪያ የሚሆን ይመስለኛል ይሄ። ቀድሞ መረዳት ቢችሉ ቀድሞ ቢገባቸው ኖሮ ህወሓትን ደም ገብረው በህይወት አያኖሩትም ነበር። ቀድሞው ይህንን ሀቅ መረዳትና ማሰላሰል ቢገባቸው ኖሮ ህወሓት በእነሱ መስዋዕትነት እድሜውን አያረዝምም ነበር። አሁን ቲፔል የፈለመው ረ ጫካ ገብቷል። የአፍሪካ ፖለቲካ ምሳሌ፣ የኢትዮጵያ ፖለቲካ ማሳያ፣ ምናልባትም ለሌሎቻችን መማሪያ የምንማር ከሆነ የምንነቃ ከሆነ የምናስተውል ከሆነ ከዚህ የተሻለ አስተውሎት ሊሰጠን የሚችል ጉዳይ ያለ አይመስለኝ። ኢማጅን የትግራይ ወጣቶች ህወሓትን ለማውረድ በረሃ ወርደዋል። እንደ ህወሓት አይነት ውለታቢስ ድርጅት ደግሞ ትላንት በደማቸው ያስቀጠሉትን ወጣቶች በስልጣኔ መጡ ብሎ ካሰበ ይገላቸዋል። ህወሓት መልኳ ነው የሉንታ ቢስነት፣ ህወሓት ኑሮዋ ነው ጭካኔ። ለማንም አትመለስም ህወሓት። ዘመዷ ስልጣኗ ነው። የትግራይ ህዝብ ዘመዷ ሆኖ አያውቅም? በእርዳታ ስም ለሚገባ ባንክና ታንክ ለሚሸመትበት ገንዘብ ስትል 27 ምናምን ዓመታት ህዝቧን በሴፍቲኔት ያኖረች ጨካኝ፣ ከእርዳታ ላላቀቀች ክፉ፣ በመከራ ህዝቧን ደግሳ የዳረች መሰሪ ነች። ዛሬ ከትግራይ ወጣት ጋር መሳሪያ ይዛለት ገጥም ነው። የትግራይ ወጣት በኢትዮጵያም በተጋርነቱም ነጥብ ሊያስጥሉት የመጡትን እነዚህን አዛውንቶች ከዚህ በላይ ይሸከማቸዋል የሚል እምነት የለኝም። ምክንያቱም አለህ ትኖርሃለች እያሉ ትግራይ ተሰጠር እያሉ ለሚያሳዩት እንኳን ባንዲራ ያልታመኑ ሰዎች ሆነው ትግራይን ከክልልነት ወደ ዞንነት አውርደው ለሻዕቢያ የሸጡ ጨካኞች ናቸው። ሰሞኑን የሻዕቢያ ፈቀላጤ ሚዲያዎች ትግራይ ውስጥ እየፈነጩ ነው። በድንበር በኩል የሻዕቢያ አርቲስቶች ደግሞ ባድመ ላይ እየዘፈኑ ነው። እንደው አትማሩ ሲለን አይበልና እንዶ እየተባባልን ነው። አሁን ይሁን አለ ጣሊያ አራት ኪሎ የሰማ ነው። ዛቻም ማስፈራሪያም የለም። በባድመ በኩል ግን ድቤውም ሙቀቱም ክብ ጭፈራውም እየደራ ነው የ ሻዕቢያ ወታደሮች ክብ ሰርተው ሲጨፍሩ ቲፔኤልኤፍ ደግሞ በክብ ጭፈራ ከትግራይ ወጣቶች ጋር እየተገዳደለች ነው። ቀላል አይሆንም ይሄ። አሁን በአማራ ክልል እየተንቀሳቀሰ የሚገኘው ታጣቂ በራሱ ለዚህ ታጣቂ እየሞቱ ያሉ ወጣቶች በራሳቸው ከዚህ መማር ያለባቸው ይመስለኛል። ከዚህ የተሻለ መማሪያ የትም አይመጣም። አንድ ሚሊዮን የትግራይ ወጣት ሞቶና አልቆ ነው ህወሓት የቀጠለችው። ዛሬ ደግሞ ሌላ አንድ ሚሊዮኖች ምናልባትም ከዛ ያለፈ ቁጥር ሊጨርስ በሚችል መልኩ ቲፒኤልኤፍን ለማውረድ የእርስ በርስ ግጭት ሊደረግ ነው። ምንድን ነው ይሄ? ምን የሰማ ዕለት ያብዳል ይባላል ቲፒኤልኤፍን የሚያውቃት ያውቃታል ምን እንደምታስብ የሚያውቅ ምን እንደምትሰራ የሚያውቅ ለምን እንደምትዘጋጅ የሚያውቅ እሳቢዋን የሚረዳ በምንም አይገረምም አደለም ከትግራይ ወጣት አደለም እኮነ በስልጣናቸው ከመጣውባቸው እትብታቸው ከተቆረጠ ከገዛ እናታቸው ጋር የሚታኮሱ ፍጡራን ናቸው ከደም ውጭ የማይታያቸው ዋሪየሮች የጦር ሰዎች የትኛውንም ስልት ሲነድፉ ከታንክና ከቃት አላቀው የማያሰላስሉ ፍጡራሮች ናቸው። ይገርሙኛል። አሁን ከትግራይ ወጣት ጋር ጦርነት ውስጥ ገብተዋል። እንግዲህ ይህ ሁሉ ነገር ባለበት ሁናቴ የሚናፍቁትን ስልጣኔ ለቅቄአለሁ የሚል የአብይ ድምጽ ቢሰሙ ያርፋሉ ወይ ካላችሁ አያርፉም፣ አያርፉም። ይሄ ሁሉ ትርምስ የተፈጠረው አብይን ስልጣን ላይ ላለማየት ነው። ይሄ ሁሉ ውጥንቅጥ የተፈጠረው አብይን ወንበሩ ላይ ላለመመልከት ነው። ግን አብይ ስልጣኑን ቢለቅ ይሄ ይረግባል፣ ይሄ ይጠፋል። በእሱ የስልጣን ስሁትነት ነው እንደዚህ የሚያደርጉት የሚሉ ሰዎች ያስቁኛል። ኢትዮጵያ የምትባልን ሀገር ከካርታ ላይ ነው የሚፍቁል ኦቨር ናይት። ሱዳን ያየነው ትርምስ በሽግግር መንግስት ስም በችግግር ድልድይ ኢትዮጵያ ይመጣል። ከአብይ አህመድ መንግስት ጋር የምንቆመው እናንተ ሀገር መምራት ስለማትችሉ ብቻ አይደለም፣ ሀገራችን እንድትኖርም ስለምንፈልግም። አማራጭ የለንም በቃ አማራጭ ቢኖር እራሱ የተሻለው አማራጫችን ይሄ ነው። ከህልሙ ከመንገዱ ምናምን አንጻር አትሊስት ሀገሩን አሳልፎ አይሰጥም። በዓለም ታሪክ እንደ ቲፒኤልኤፍ አይነት የደነዘዘ ድንቁር ያለ ድርጅት ያለ አይመስለኝም። ጥሎት የሄደውን ወንበር በመናፈቅ እዚህ ሁሉ አዙሪት ውስጥ የገዛ ህዝቡን የጨመረ የከተተን ያለ አይመስለኝም፣ ያለ አይመስለኝም። የእነዚህ ተለየ ሰሞኑን አየር መንገድ ላይ የተያዘባቸውን ዕቃ ይታችሁታል። ምን ሊያደርጉበት ነው? በሱ ልደት ሊያከብሩበት መቼስ አይደለም አይደል? ምን ሊያደርግላቸው ነው? ያን ሁሉ ሳተላይት ሊያስገቡ እየሞከሩ ያሉት። ባይዘወይ የሞንጆሪኖ ቤተሰብ ትግራይ ውስጥ ፀሐይ የወጣ ቀን በአደባባይ ፍርድ ከሚቀበል ቤተሰብ አንድ ነው። አንዴ ባሏ፣ አንዴ ወንድሟ እየተፈራረቁ የትግራይን ህዝብ ተጫወቱበት። ወንድሟ የቀጠናውን የመሳሪያ ንግድ ቀጥ አድርጎ የያዘ ለሻዕቢያም ለወያኔም መሳሪያ ሸጦ ባድመ ላይ እያዋጋ የቦረና ሻኛ የሚያሻሽጥ ቀጠናው ላይ ባለ የሰዎች የህገ ወጥ የሰው ዝውውር የማታጣው እስከ ኡጋንዳ የሚዘረጋ የመሳሪያ ዝውውርን በቃ ታይር ዱንደር ከባድ ፍጥረት ነው ዛሬ ደግሞ ባሏ ከህወሓት በተጻፈ ደብዳቤ ደግሞ ኮንፊደንሱ ላክ ይደዋውላል እንዲለቀቅ ምናምን አይተዋል። መንግስት ራሱ ያው ሁሉ ያሉ አይመስለኝም። ይዞ እየመጣ ይዞ ሊገባ ማለት ይዞ የሚመጧቸው ኤሌክትሮኒክስ በእነዚህ በግል እንትን ለሚሏቸው እያንዳንዱ እንቅስቃሴያቸው ለግጭት እየተዘጋጁ እንደሆነ የሚያሳይኩ እንደው እንደዚህ እንጨፍኑና እናሞኛችሁ ይሉናል እንጂ እነዚህ ሁሉ ባሉበት እነ ልደቱ አያሌው እነምናምን ይመጡና አቢ ስልጣኑን ይልቀቅ ይላል። ምን አይነት በሽተኛ ነው? እስቲ አንተ ከበሽታ ተላቀቅ። ብልጽግናን የመተቸት ሞራል ያላቸው አይመስለኝም። የተራመደ ይንሻፈፋል፣ ቀጥ ብሎ ላይራመድ ይችላል። በጣም ብዙ ችግሮች ኖሩበት ይችላል። ከነ ችግሮቹ ግን ለኢትዮጵያ መቀጠልና መቀጠል በዚህ ሰዓት ከባዱን እሳት እየተለበለበ ያለው ፓርቲ ብልጽግና ነው። በዚህ ሰዓት ከባዱን እሳት እየተገረፈ ያለው ጠቅላይ ሚኒስትር አብይ አሕመድ አለ። አንዳንዴ ፈተናዎቹን የሚያልፍበት ብልሃትና የፈተናዎቹ ክብደት ያስደነግጡኛል። እንዴት አለፋቸው? ምሏቸው አንዳንድ ከባድ የሆኑ እጥፋቶች አሉ። ግን በዚህም አላችሁ፣ በዛ በዚህም ተባለ፣ በዚህ ሰውየውን በምታዩት መልኩ እየገሰገሰ ነው። የሰሜኑን ፖለቲካን እንኩትኩት አድርገውን የበሉት እነኝህ ሰዎች በአማራ ክልል እንደምታዩት ነው። ይሄ ኃይል እንትን እያለ ነው። አሁን ሌላ ታጣቂ በትግራይ ክልል ተፈጥሯል። ለዛውም ህውሃትን የሚታኩስ ህውሃት። በገዛጇ በታሪኳ አይታው የማታውቀውን ውርደት፣ ንቀት፣ መናቅ፣ መጣል፣ መገፋት ከትግራይ ህዝብ ልታየው ነው። አላርፍ ያለች ጣት አላርፍ አሉ ተንቀዠቀዡ ከበዳቸው። በስተመጨረሻ እራሳቸውን ራሳቸው ነው ምን ስከተቱት እንዲህ አይነት ወረት ይስከተቱት። ይነቃል እኮ። አምባገነንነትም ማብቂያ አለ፣ ግፈኝነትም መቆሚያ ፌርማታ አለው። እነኚህ ሰዎች ግን መቆሚያ ፌርማታ አጡ። ለግፈኝነታቸው ለአምባገነንነታቸው፣ ለግፋታቸው አሁንም የትግራይ ህዝብን መሸቀጫ ማድረግ ያምራቸዋል። የማያስተውል የማይነቃ ህዝብ አድርገው ያስቡታል። ግን አይደለም አይደለም። ይህንን ኃይል ለመጣል የትግራይ ወጣት ጫካ ገብቷል። ይህንን ኃይል በኤኒ ሚንስ መደገፍ አለብን ባይ ዘ ወይ አምሮ ህዋትን ከታገለ በኤኒ ሚንስ ማገዝ አለብን፣ የከፈልነውን ከፍለን ምናምን፣ በኤኒ ኮስት ምናምን ራሱ እንትን ማለት አለብን። መታገዝ ያለበት አይነት በሽታችንን ሊነቅልልን ነው፣ ሊክሰን ነው፣ አብረነው መቆም አለብን ግዴታችንም ስለሆነ ማለት ነው። እና እነኚህ ስልጣን ለቅቄያለሁ የሚለውን የአብይ ናፍቆት የሚናፍቁ ጥልስ ቃል የሚጠብቁ ሰዎች ራሳቸው ራሱ ጭንቅላታቸው ለቋል ለቋል። እንኳን ስልጣኑን ሊቀቅ ይቅርና እየጀመረ ነው ብያችኋለሁ ሰሞኑን እየጀመረ ነው አሁን ደግሞ ዘግቶታል አብቅቶለታል ያላችሁትን የአሜሪካውን የውጭ ጉዳይ ፖሊሲ መንገድ እንደ አዲስ እያሰመረው ነው እንደ አዲስ እያሳለጠው ነው እምን ጋር እንደምትቆሙና ምኑ ላይ ቆማችሁ እንደምታወጉና እንደምታወሩ አብረን የምንመለከተው ይሆናል የምናያችሁ ይሆናል ግን ቆም ብላችሁ አስቡ። ይህንን እድል አትጡት፣ አይባክንባችሁ። እኛ ይህን ድል አሳልፈን አንሰጣችሁ፣ ፈጽሞ አንሰጣችሁ። ይህንን ዕድል አሳልፈን አንሰጥም። የመጣልንን ንጋት አሳልፈን አንሰጥም። የመጣልንን ብርሃን ለእናንተ የምንሰጥ ሞኞች አይደለንም አገሩን መጻኢ ተስፋ እና አገሩን መጻኢ ድል ለእናንተ አሳልፎ የሚሰጥ ኃይል በዚህ የለም እና የሚናፍቁትን ድምፅ እንደማይሰሙ አውቀው ወደ ቀልባቸው እንዲመለሱ እንግዲህ ጠሎታችን ነው። ሌላ ልንል የምንችለው ነገር የለም። የትግራይ ክልል ፖለቲካም እንግዲህ በዚህ መጠን እየተዘወረ እና በዚህ መጠን እየሄደ ነው። ታጣቂዎቹም ጫካ ገብተዋል። ቀጣይ ጣፈንታቸው ውስጥ ምን ይሆናል የምንለው አብረን እንመለከት ነው የሚሆነው የቀጠናውን ጉዳይ ከሰሞኑ እየተመላለስንም እንዲሁ የምንፈትሸው ይሆናል። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ቻው።